ለምን ዝም አልክ በቃ የማይደገም ስራ ስራ ነው የማይደገም ስራ ነው የአሁን ማስታርቀው ነው ሰላም ቤተሰቦቼ፣ እንግዲህ አዲስ መረጃ ደግሞ ተገኝቷል። ምንድነው የተፈጠረ? እጅግ በጣም ደስ የሚል ነገሮች እየተፈጠሩ እንደሆነ እንግዲህ ሰምቻለሁ። በተለይ እንግዲህ ጋሽዬ አብርሃምና ሩታን ለአንዴና ለመጨረሻ ጊዜ ፊት ለፊት ሁኜ ላስታርቃቸው እሞክራለሁ ብሎ እንግዲህ ቃል ገብቷል። እሱ ብቻ አይደለም እንግዲህ በሌላ በኩል ደግሞ ሩታ በጣም እንዳዘነቸው በተለይ አብርሃምና ሄርሜላ ሄርሜላ ከሀገር እንደወጡ በጣም ብዙ ሲወራ ነበረ። በስተመጨረሻ ግን ከሀገር ሳይሆን በተለይ እዚሁ ቅርብ ቦታ የሆነ ቦታ የሆነ ሀገር እንግዲህ ተሰብስቦ ለመዝናናት እንደሄዱ ሰምተናል። እሱ ብቻ አይደለም አዳዲስ ነገሮችም እየተከሰቱ ይገኛሉ። በተለይ ተስፋ የሚሰጡ ነገሮችም ጭምር ሰምተናል። በተለይ ጋሽዬ እንግዲህ በዚህ ሁኔታ እጅግ በጣም ወሳኝ የሆነ ነገሮችን ለማድረግ ይሞክራሉ እሱ ብቻ አይደለም አብርሃምን ፊት ለፊት እንግዲህ ሊያጋፍጡት ይሞክራሉ ማለት ነው ከሩታ ጋር ያለውን ግንኙነት እንግዲህ እንዲያጠናክር ወይም ደግሞ ወደ ፍቅሩ እንዲመለስና ትዳራቸውን ለማዳንም እንግዲህ ከፍተኛ ጥረት እንደሚያደርጉ ቃል ገብተዋል ማለት ነው። በዚህ ጉዳይ ላይ እንግዲህ አዳዲስ ነገሮች ስላሉ በዚህ ቪዲዮ በደንብ አድርጌ ነግራችኋለሁ። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ከአድርጎ ሀሳብ አስተያየታችሁን ኮሜንት ስራ አስቀምጡልን ወደ ጉዳያችን ከሰሞኑ እንግዲህ እጅግ በጣም ብዙ ነገሮች ሲከሰቱ ነበረ። በተለይ በአብርሃም ጉዳይ ላይ አዳዲስ ነገሮችን ስንሰማ ነበረ። በተለይ አብርሃም መታመሙ ብቻ ሳይሆን ሩታም እንግዲህ በጣም እንደተሰማት፣ በተለይ እጅግ በጣም በሚያሳዝን ሁኔታ ደብዳቤ ጽፎላት ያን ውሳኔ ወስኖ ወደ ውጭ ሀገር ለመሄድ እንደወሰነ ያንን የሚገልጽ ሀሳቡ እንግዲህ ለሩታ እንደተላከላት፣ በተለይ በትናንትናው ዕለት እሷም ደብዳቤውን ስታነብ እጅግ በጣም አዝና ስታለቅስ ነበረ። ምክንያቱም እንግዲህ ህይወቷንም ጭምር ነው እንግዲህ ባለበት ትቶ እየሄደ ያለው ምክንያቱም ሰማኒያው አልተቀደደም ወይም ደግሞ ፍቺም አልፈጸሙም ወይም ደግሞ አልታረቁም። ስለዚህ በተለይ የሩታንን ህይወት ለማመሰቃቀል እንደሆነ ጭምር ነው እንግዲህ እሷም ስትረዳ የነበረው እንግዲህ በጣም በሚገርም ሁኔታ በተለይ አቤልና ብሩክ እጅግ በጣም በሚያስጠላ ሁኔታ ሴራቸውን በደንብ አድርጎ ተብተቦ እየሰሩ ነው። ምክንያቱም እንግዲህ ያው እነሱ የሚፈልጉት ነገር ከሩታ ጋር በጭራሽ እርቅ እንዳይፈጥርና በጭራሽ እንግዲህ ከሩታ ጋር እንዳይገናኝ ስለሚፈልጉ ከሄርሜላ ጋር እንግዲህ ተሰብስቦ ወደ ሆነ ሀገር እንግዲህ ሄዶ ለመዝናናት እየሞከሩ እንደሆነ ሰምተናል ማለት ነው። በሌላ በኩል ደግሞ ተስፋ የሚሰጥ ነገሮችም ተከስቷል። በተለይ እንግዲህ በጣም ብዙ ጊዜ ማለት ይቻላል ቢን ይህንን ነገር በማድረግ ሲተባበራቸው ነበረ። በተለይ የሩታና የአብርሃም ትዳር ለማስተካከል ደፋ ቀና ሲል ነበረ። በተለይ እንግዲህ ብዙዎቻችን ሁላችንም ስንጠይቅ የነበረው አንድ ትልቅ ሰው ነበረ፣ ያው ጋሽዬ ናቸው። ጋሽዬን ለምንድን ነው እስከ ዛሬ ድረስ በነሩታ ጉዳይ ላይ ገብቶ ለማስታረቅ የማይሞክሩት? ብላችሁ እንግዲህ በጣም ብዙ ጊዜ ስትጠይቁ ነበረ። ለሱ መልስ ይሆን ዘንድ እንግዲህ በትላንትና ዕለት ጋሽዬንም ጭምር እንግዲህ ይዞ መጥቶ ነበረ። ጋሽዬ እንግዲህ ያሰቡትም ያቀዱትንም እጅግ በጣም የሚገርምና እጅግ በጣም የሚያስደስት ነገር መሆኑን አግኝተናል። ምክንያቱም እንግዲህ ለአንዴና ለመጨረሻ ጊዜ እስከ መጨረሻው ማለት ይቻላል እንግዲህ ከዚህ በኋላ ምንም አይነት ድርድር ውስጥ አይገቡም። ስለዚህ እንግዲህ ለአንዴና ለመጨረሻ ጊዜ አብርሃምንም ሩታንም ፍለፊት አስቀምጬ እንግዲህ በደንብ አርጌ ለማስታረቅ የቻልኩትን ነገሮችን በሙሉ አደርጋለሁ ብሎ እንግዲህ ቃል ሲገቡ ነበረ። በተለይ ለቢኒ እንግዲህ በጣም ብዙ ጊዜ ብዙ ነገሮችን ሲ ሲናገሩ ነበረ። ከዚህ በፊትም ቢኒ በጣም ብዙ ጊዜ ማለት ይቻላል እነሱ ሲጣሉ እንዲያስታርቃቸው በተለይ ጋሽዬ ይዟቸው እንደሚመጣ ሁላችን የምናውቀው ጉዳይ ነው። እንግዲህ በትላንትና ዕለት ደግሞ አምርሮ ነው የተናገሩት። በጣም ደሰለቻቸው። እጅግ በጣም ብዙ ነገሮችም ሲከሰቱ እንደነበረ በተለይ አብርሃም በጭራሽ ከቁጥጥራቸው ውጭ እንደነበረና እና እንደፈለገ እንግዲህ በተለይ ይገባል ይወጣል እንደዚህ አይነት ጉዳይ ላይ መወያየት አይፈልግም። በአሁኑ ግን ሲመለስ በተለይ ከሚሄድበት ቦታ ላይ ሲመለስ በደንብ አርጌ እያንዳንዱን ነገር አንስቼ ሩታንም በተለይ አብርሃምንም አንድ ላይ አርጌ በደንብ አርጌ ያስታርቃለሁ፣ ለዚህ ደግሞ ቃል እገባለሁ፣ ማድረጌ የማይቀር ነገር ነው ብለው እንግዲህ በደንብ አድርጎ ነው ሲናገሩ የነበረው። እንግዲህ ሁላችን የምናውቀው በተለይ የሄርሜላ ጉዳይ ሄርሜላ በጣም ብዙዎቻችን ማለት ይቻላል ለነሱ ለሷም በጭራሽ እንግዲህ እንደዚህ አይነት ነገርም ተሰምቶን አያውቅም። ምክንያቱም እንደዚህ አይነት ሴትም ናት ብለን አናስብም ነበር። በተለይ በጣም እጅግ በጣም ሴረኛ ሆናለች። በተለይ በሰሞኑ ደግሞ እጅግ በጣም እንግዲህ ክፋቷ እየበዛ እየበዛ ሄዷል። እንግዲህ አብዛኛው ሰው ምክር ሲሰጣት በተለይ መሃል ላይ እንዳትቀር መሃል ላይ በተለይ እንዳትቀሪ ብሎ የራሳውን ሃሳብ እንግዲህ ብዙ ሰውም ሲሰጥ ነበረ። ምክንያቱም እንግዲህ የምታደርጋቸው ነገሮች እጅግ በጣም ያሳፍራሉ። ነገ ላይ እንግዲህ አብርሃምና ሩታ አንድ ላይ መሆናቸው የማይቀር ጉዳይ ነው። ምክንያቱም ደግሞ በደንብ በደንብ ሁላችንም ማውቅ ያለብን ነገር እንግዲህ መሃላቸው ልጅ አለ። ስለዚህ እንግዲህ የሆነ ታይም ላይ ይታረቃሉ። ያ እንግዲህ የማይቀር ጉዳይ ነው። ያው እስከ ዛ ዛሬ ድረስም እንግዲህ የዘገየው በብዙ ምክንያት ነው፣ በራሷ ምክንያት፣ በተለይ እንግዲህ በሄርሜላ ምክንያት እንደሆነ ሁላችንም እናውቀው ጉዳይ ነው። ሄርሜላ መሃላቸው ባትገባ ኑሮ እስከ ዛሬ ድረስ በእርግጠኝነት ታርቆ ወይም ደግሞ ሰላም ወርዶ ነበረ። ስለዚህ እንግዲህ ሩታም አብርሃምም ቢሆን መታረቃቸው የማይቀር ነገር ሆኖ እያለ ግን ሄርሜላ መሃል ላይ ልትቀር ትችላለች። መሃል ላይ መቅረት ብቻ አይደለም የሰው መሳቂያም ትሆናለች። እንግዲህ ጓደኞቿም በተለይ በዚህ ሰዓት አብሯ ያሉ በተለይ እነ ብሩክም እነ አቤልም ምንም ከሷ የሚፈልጉት ነገር የለም። ለተወሰነ ጊዜ እንግዲህ ገንዘብ ሊያገኙባት ይችላሉ። በስተመጨረሻ ግን ሲታረቁ አብርሃምና ሩታ በእርግጠኝነት እነሱም ይክድዋታል ብዬ ነው ማስበው። ስለዚህ እንግዲህ ካሁኑ መንቃት አለባት። ይሄ ነገር አያዋጣሽም ብለን እንግዲህ በደንብ ለመናገር እንፈልጋለን። በተለይ ከአብርሃም ጋር የምታደርገው ነገር በጣም ተስፋ አስቆራጭ ነው። እውነቱን ለመናገር በጭራሽ በጭራሽ ሊሳካ የሚችል አይነትም ትዳርም ወይም ደግሞ ጓደኝነትም ልትመሰርት አችልም ማለት ነው። ስለዚህ እንግዲህ ከአሁኑ መንቃት አለባት። በተለይ ሰው የሚመክራትም ራሷን የምታስበውን ስሜቷንም ጭምር ተቆጣጥራ ወደፊቷን ህይወቷን ባታበላሽ የተሻለ ነው ብዬ ነው የማስበው። በተለይ እንግዲህ ተመልካች አንዳንድ አንድ ሐሳቡን ሲሰጥ ነበረ። ምክንያቱም ደግሞ ያው ሄርሜላ አብርሃምን ለመያዝ ወይም ደግሞ እንግዲህ አብርሃም ከሷ ጋር እንዲሁን የምታደርገው ነገር በጣም ብዙ ነገሮች ሊሆኑ ይችላሉ። ከዛም ውስጥ በተለይ ማርገዝ ነው። እንግዲህ በተለይ ለአብርሃም ካረገዘች ወይም ደግሞ እርጉዝ ከሆነች በእርግጠኝነት አብርሃም ለእሷ ማሰብ ይጀምራል የሚባል ነገርም እንግዲህ ሲሰማ ነበረ። እርግጠኛ ሆነን እንግዲህ የምናወራው ነገር በጭራሽ አብርሃም ለሩታ ያላሰበ ወይም ደግሞ ለልጁ ያላሰበ ለሄርሜላ ያስባል ብለን እንግዲህ መናገር እጅግ በጣም ድፍረት ነው። እንግዲህ በጣም ብዙ ነገሮችን ሲያደርግ ነበረ። አብርሃም በጣም ኬርለስ ነው። እጅግ በጣም እንግዲህ ኃላፊነት የማይሰማው ሰው ስለሆነ በዚህ ሰዓት ለሄርሜላ

በጭራሽ አናስብም። ስለዚህ እንግዲህ ህይወቷን ባታበላሽ ይች ልጅ የተሻለ ነው። ነገ ላይ የሚፈጠረውን ነገር ምንም አይነት እርግጠኛ የምትሆንበት ጉዳይ አይደለም። ምክንያቱም እንግዲህ በዚህ ሁኔታ ትዳሩን ፈቶ በተለይ እርጉዝ የሆነችው ሚስቱን እንኳን በደንብ ያልተንከባከበ ወይም ደግሞ ፍቅር ሲሰጣት ያልነበረ ለሌላ ሰው ይሰጣል ብሎ እንግዲህ ማሰብ እጅግ በጣም ሞኝነት ወይም ደግሞ ቅልነት ነው። ስለዚህ እንግዲህ አብርሃም ካሁኑ ጀምሮ የሚያደርጋቸው ነገሮች እጅግ ም አሳሳቢ ሆኖ እያለ ግን ሄርሜላ ግን ከአሁኑ ጀምሮ ከአብርሃም መራቅ አለባት ብዬ ነው የማስበው። በተለይ እንደ ጓደኝነት የሚጠጉትን አቤልም እነ ብሩክም ሄርሜላን በእርግጠኝነት የሆነ ቀን ላይ ይክዷታል ብዬ ነው የማስበው። ስለዚህ እንግዲህ በዛሬ ዕለት አንዳንድ ተስፋ የሚሰጡ ነገሮችም ሰምተናል። በዛ በኩል ደግሞ እንግዲህ በተለይ በሄርሜላ በኩል ደግሞ ነገሩን ያጧጣፈች ትገኛለች። በተለይ እንግዲህ አብርሃምን የራሷ ለማድረግ ከፍተኛ ጥረት እያደረገች ነው። በዛም በዚህም ሆኖ ግን የአብርሃም አባት እንግዲህ ጋሽዬ ይህንን ነገር አልወደዱትም። ስለሆነ አብርሃም ሲመለስ እንግዲህ ቁጭ በል ተብሎ በደንብ ይመከራል ማለት ነው። መመከር ብቻ ሳይሆን ወደ ትዳሩ እንዲመለስ ለአንዴና ለመጨረሻ ጊዜ ከባድ የሆነ ጥረት እንደሚያደርጉም ቃል ገስ ስለገቡልን እንግዲህ በጣም ደስ የሚል ነገሮችም ይፈጠራሉ ብዬ አስባለሁ ማለት ነው። በተለይ እንግዲህ አዲስ ከሆናችሁ ለዚህ ቻናል ሰብስክራይብ ማድረግ እንዳይረሳ። በተለይ የአብርሃምና የሩታን ሕይወት እንደዚህ በጣም ብዙ ጊዜ ስንዘግብ ነበረ። በጣም ብዙ ነገሮችን ትማራላችሁ ብዬ አስባለሁ። እንግዲህ አዳዲስ ነገሮች ደግሞ ሲኖሩ ለእናንተ ለማድረስ እንሞክራለን። የአብርሃምና የሩታ ብቻ ሳይሆን ሌሎችንም በቅርቡ እናመጣለን። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይክ አድርጉ። ሀሳብ አስተያየታችሁን ኮሜንት ስር አስቀምጡልን። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።